ተነስተልኝ የተከበራችሁ ተመልካቾቻችን፣ የቢዝነስ ዘገባ ጀምሯል፤ አብራችሁን ቆዩ። ከቴክኒክና ሙያ ኮሌጅ ያገኙትን ሙያዊ ስልጠና ተጠቅሞ ስራ በመፈጠሩ የኢኮኖሚ ተጠቃሚ መሆናቸውን የደባርቅ ከተማ ወጣቶች ተናገሩ። ወጣቶች ከቴክኒክ ኮሌጅ ያገኙትን ክህሎት ተጠቅሞ ለከተማቸው ችግር ፈቺ ስራዎችን የማከናወን እቅድ እንዳላቸውም ገልጸዋል። አድነው ማርቆስ በዝርዝር ይነግረናል። ሙያና ቴክኒክ ኮሌጆች ለዜጋዎች የእውቀትና የክህሎት ስልጠና በመስጠት ወጣቶች የሙያና የስራ ባለቤት እንዲሆኑ ለማድረግ ይሰራሉ። ወጣት ማስረሻ ሙሉ አለምና ፈቃዱ ጥገት የደባርቅ ከተማ ነዋሪዎች ናቸው። ወጣቶቹ የአስረኛ ክፍል ትምህርታቸውን ካጠናቀቁ በኋላ የደባርቅ ፖሊቴክኒክ ኮሌጅን ተቀላቅለው በብረታ ብረትና በእንጨት ስራ የሙያ ስልጠና ወስደዋል። በሰለጠኑበት የሙያ መስክም የስራ ፈቃድ በማውጣትና ስራ በመፍጠር እየሰሩ እንደሚገኙ ተናግረዋል። አስረኛ ክፍል አጠናቄ እንደገባው 2011 እና 12 ፖሊቴክኒክ በጂኤምኤፍ ዲፓርትመንት ራሴ ፈልጌው ገባው። 2013 ላይ ተመርቄ በዲፕሎማ ምርቁኘ ተመርቄ በግሌ ስራ ጀመርኩ። ብረታብረት ስራ በግሌ እየሰራው፣ እዛም የሰለጠንኩት በብረታብረት ነበር። ጂኤምኤፍ ነው የሚለው በጂኤምኤፍ ዲፓርትመንት ሰልጥኘ ወጣው። በግሌ ትን በትንሽ ካፒታል ጀመርኩ። አሁን እግዚአብሔር ይመስገን ጥሩ ላይ ነው ያለ። በእንጨት ስራ ነው ሰልጥኘ የወጣሁት። በ2015 ላይ 14 ማለቂያ አካባቢ ነው የጨረስኩት ሾ በዛ ሙያውን ሰልጥኝ ወጥቼ በዛ ሙያኑ እየተዳደርን ያለ በዛ ሙያኑ እየሰራን ያለ። በአጠቃላይ አሁን እኛ የምንሰራ የፈርኒቸር ሙሉ እቃዎችን እንሰራለን። አልጋ፣ ቁም ሳጥን፣ ሶፋ፣ ጠረጴዛ፣ የምግብ ጠረጴዛዎች ሁሉንም ከብረት አብረ ደግሞ ኮንቲነሮችን፣ በሮችን የብረት አብረ ስራዎች ሙሉ በሙሉ እንሰራለን። ወጣቶቹ ከኮሌጁ ባገኙት የእውቀት እና የክለብ ስልጠና በትንሽ ካፒታል ስራ ፈጥረው ውጤት አማማውን ችለዋል። ከራሳቸው አልፎም ለሌሎች መትረፍ እንደቻሉ ይናገራሉ። ስራ ከጀመርኩ ጀምሮ ውጤቱ ይሄ እዚህ ላይ ነው የምትለው? ደስ ይላል። አንደኛ በግል ሰራተኞችን ፈጥረ ቀጥረ ነው የምታሰራ። በስራ አሁን ወደ ሰባት ሰራተኞች አሉ። ኮንትራት ሰራተኞችን ፈልገ የምደውላቸው ልጆች አሉ። እነሱን ሁሉ ታንቀሳቅሳለን በትንሽ ካፒታል ነው ስራውን የጀመርኩት። በእርግጥ በትንሽ ካፒታል ነው። አሁን ያለሁበት ካፒታል ደግሞ ሀሪፍ ነው። የተሻለ ነገር ነው ያለው። አሁን ውጤቱ በጣም የተሻለ ነው። ምክንያቱም እኛ ራሳችን ችለን ወጣን ነው እየሰራን ያለ ሲቀጥል ደግሞ ከኛ አልፎ ቤተሰብ አግዘን ብዙ ሰራተኞችም አሁን ኦልሞስት ወደ ስምንት ሰራተኞች ቋሚና ወደ አራት ጊዜያዊ ሰራተኞች አሉ። ሙያና ቴክኒክ ኮሌጆች በእውቀትና በክሎት የሚያበቋቸው ወጣቶች ለከተሞች እድገት አስተዋጽቸው ከፍተኛ ነው። እነዚህ ወጣቶችም ከኮሌጁ ያገኙት ሙያዊ ስልጠና ወደፊት ትልቅ እቅድ እንዲኖራቸው እና ለማህበረሰቡ ችግር ፈች ስራ ለመስራት እንዲያልሙ አድርጓቸዋል። ነገ ኢንቨስትመንት ቦታ አመቻችተህ የተሻለ ፋብሪካ ገንብተህ በማቴላ በብረታብረት ዘርፍ ፋብሪካ ፋብሪካ ለምሳሌ ከተማችን ላይ የፖል መብራቶች አሉ። እነሱ የሚመጡት ከሌላ አካባቢ ነው ይህን ሰሜን ጎንደር ላይ ግን እኔ አቅርቤ በዙሪያው ላሉ ስለ ዳባት ደባርቅሳን ላሉ ከተሞች ላይ ማቅረብ ፍላጎት ማለኝ እየሆነም ነው። ሌላው ደግሞ ሚክሰር ሚክሰር በጣም ቀላል ስራ ነው። በእኛ ስልጠናውን ወስደነዋል። ሜሽኑ ካለ ሚክሰሩን አዘጋጅተ ለትልልቅ ኮንስትራክሽኖች ማቅረብ እንችላለን እና የተለያዩ ነገሮችን የመስራት እድሉ አለን። እድሉንም ደግሞ ያገኘሁት ፖሊቴክኒክ ላይ ነው። ሰፋር ግን ነው መስራት የምንፈልገው፣ ብራንቾችን ማስፋት እንፈልጋለን። እዚህ አካባቢ እዚሁ ሀገር ብቻ ሲሆን ወደ ሌላ ሀገር መላክ እንፈልጋለን። የተሻለ ነገር የተሻለ ቦታ ሰፋ ያለ ቦታ አስበን የተሻለ ነገር ነው መስራት የምፈልገው ለቀጣይ ወጣቶቹ በስራ ላይ ሆነውም በኮሌጁ የተለያዩ ድጋፎችን እያገኙ እንደሚገኙ ገልጸዋል። በደባርቅ ከተማ አስተዳደር በፖሊቴክኒክ ኮሌጁ የሙያ ስልጠና የወሰዱ በርካታ ወጣቶች በሰለጠኑበት የሙያ መስክ ስራ ፈጥረው ተጠቃሚ መሆን እንደቻሉም ተገልጿዋል። በ2017 በጀት ዓመት በተፈጠረላቸው የስራ እድል ተጠቃሚ መሆናቸውን በአዊ ብሔረሰብ አስተዳደር የተደራጁ ወጣቶች ተናገሩ። ወጣቶቹ ለሌሎች የስራ ዕድል መፍጠራቸውንም እንዲሁ ገልጸዋል። ማማነሽ ገኒ በዝርዝር ትነግረናለች። ዘውዴ ተስፋዬና ጓደኞቻቸው በ2017 በጀት ዓመት በአዊ ብሔረሰብ አስተዳደር ተደራጅተው ባዞላ ቴራዞንና ብሎኬት በማምረት ስራ ተሰማርተዋል። ይህን ስራ የጀመሩት ከአረብ ሀገር የነበራቸውን ልምድ ተጠቅመው እንደሆነም የማህበሩ አባል ወጣት ዘውድ የቁምላቸው ያስረዳል የባዞላም የቴራዞም እንደገና የመስኮት የደረጃ ሁሉ ሲሰራም ስላየ ልምድም ስለነበረ ከሌላ ቦታ ይኸኛውን አሁን ተግባራዊ ማድረግ ነው የሚያገባ ነው ዋናው አለ ግን እንደምታየው አሁን ሰው ብዙ ጊዜ ያው በኛ አካባቢ ባዞላ አይደፍርም ለምን ሆቴሎች መስሪያ ቤቶች ምናምኖች ከባህር ዳር ከአዲስ አበባ ስለሚያመጡ ሰው ውድ ነው ብሎም ስለሚያስብ ኢንተረስቱም የለውም። አሁን ግን እኛ እያመረስን ስናሳያቸው ኢንተረስቱ እየመጣ ነው እና ያው እሱን ብቻ ከምንንቀሳቀስ ለን አብረን ቡርኬትን ጨምረን እየሰራ ነው ያለ ነው ማለት ነው። ሌላኛው በብሔረሰብ አስተዳደሩ በዶሮ እርባታ ስራ የተሰማራው ወጣት ማሩ ፈንቴም አንድ ሺ አንድ መቶ የአንድ ቀን ጫጩት በማስመጣት ስራውን የጀመረ ሲሆን አሁን ላይ የእንቁላል ጣይ ዶሮዎች እንዳሉትና በቀን ዘጠኝ መቶ እንቁላል እያመረተ እንደሆነ ይናገራል። ዶሮ ከደብረዘይት በዞን ግብርና በኩል በዞን ላይ እዚህ የተመደበ ግብርና ባለሙያ አለ። የዞኑ ራሱ ከደብረ ዘይት ነው ያስመጧቸው የአንድ ከነቶችን ማለት ነው። እነዚያ መቱን እነዚያን አሳደግኳቸው ያው አምስት ወር ሲሞላ እንቁላል መጣል ጀመሩ። በቀን አሁን ላይ ዘጠኝ መቶ ነው የምንሰበስበው። እነዚህ ወጣቶች በተፈጠረላቸው የስራ እድል ከራሳቸው አልፈው ሌሎቹንም የስራ እድል ተጠቃሚ ማድረጋቸውን ነግረውናል። በአጠቃላይ ወደ ሰላሳ አካባቢ የስራ እድል ፈጥረናል መንግስትም አግዞን የሆነ ሳይት ስልት ሰጠን። ያን ሳይት ላይ ወደ ሀያ ሰው ይዘናል። እኛ ምንሰራበት ሳይት ደግሞ ወደ አስር ሰው ይዘን ወደ ሰላሳ ሰዎች ስራ ፈጥር እየሰራን ያለ ነው። ያው አሁን የብሎኬቱ የቴራዞም የመስኮት ደረጃውም እንቅስቃሴው ያን ያህል ቢሆንም፣ በብሎኬቱ በጣም ራሽ እንቅስቃሴ እያደረግን አንድ ሺ አንድ ዶሮ ያስቸዋቸው እነዛ ዶሮዎች አሁን አድገው እንቁላል እየጣሉ ነው ያሉት። ስራተኛ፣ አሁን ላይ ያው ባሉ ስራተኞቹ ያው ጥበቃ ነው ያለው። በዛ ተጨማሪ ደግሞ ያው እንቁላል የሚወስዱ መኖ የሚያመላልሱ በአጠቃላይ ያው ስራ እድልም ፈትር ያለው በሚችል አቅም ማለት ነው። ወጣቶች በመንግስት በኩል የሚደረገው ድጋፍና ክትትል አበረታች መሆኑን አንስተው የብድርና የቦታ አቅርቦት እጥረት እንዲፈታላቸውም ጠይቀዋል። ያው ብሔረሰብ አስተዳደር ስራና ስልጠና መምሪያ በበጀት ዓመቱ ከ59ሺ በላይ ስራ ፈላጊዎችን በመመዝገብ በበጀት ዓመቱ ዘጠኝ ወራት አርባ ሺህ በላይ ለሚሆኑ ወጣቶች የስራ እድል መፍጠር ተችሏል ብሏል። የስራ እድል ለተፈጠረላቸው ወጣቶች የብድርና የቦታ አቅርቦት ለማሟላት ጥረት እየተደረገ ስለመሆኑም የብሔረሰብ አስተዳደሩ ስራና ስልጠና መምሪያ ኃላፊ አቶ ታፈረ ከበደ ገልጸዋል። ወደ ሰባ ሺህ ስምንት መቶ ሰላሳ ዘጠኝ ስራ ፈላጊዎችን መዝግበን ወደ ስራ እናስገባለን ተብሎ በቃ ደረጃ የተያያዘ ነው እንግዲህ ከተመዘገበው ውስጥ ወደ አርባ ሺህ ዜሮ ሀምሳ የሚሆኑትን የስራ ፈላጊዎች ወደ ስራ አስገብተናል። ብድር እየተመለሰ ነው ያለው ከ እንግዲህ ከአርባ ሚሊዮኑ ወደ አስራ ስምንት ሚሊዮን ነው ገና ያሰራጨ ነው። እንግዲህ እነዚህ ማሟላት የሚገባቸውን መስፈርት እያሟሉ ሲገብ ሲመጡ የምናሰራጭበት ሁኔታ እንዳለ እየተሰራጨ እንዳለም ይያዝ። ከዚያ ባለፈ ደግሞ ከመሬት ጋር ተያይዞ ወደ አምስት መቶ አስራ አምስት ሄክታር የሚሆን መሬት የገጠርም የከተማም ያስተላለፍንበት ሁኔታ ነው ያለው። እንደየፍላጎታቸው ማለት ነው ወደ ዘጠና ሁለት ነጥብ ሶስት ስምንት ፐርሰንት የሚሆን ያስተላለፍንበት ሁኔታ ነው ያለው እንግዲህ በሂደት የሚገቡትንም በዚህ መንገድ እንደምንቀጥል ያ እሱ ብቻ የለም ሸድም ራሱ ወደ ከሸድም አኳያ ወደ ስልሳ አምስት ሸዶችን ገንብተን ለኢንተርፕራይዞች እያስተላለፍን ያለንበት ሁኔታ ስላለ ደረጃ በደረጃ ማሟላት የሚገባቸውን እያሟሉ ሲግል ስለ ሲመጡ ቀጣይ የሚደራጁትንም የተደራጁትንም በዚያ መንገድ እንደምናስተናግዳቸው ይላል። በቀጣይ ቀሪ ወራትም ለዜጎቹ የስራ ዕድል ለመፍጠር የሚደረገውን ጥረት አጠናክረን እንቀጥላለን ብለዋል።